አይዞሽ ፈጣሪ እንግዲህ ማድረግ አይቻልም። እዛ የተሻለ ሕክምና እንግዲህ ከዩኤ ውጭ ውጭ ሌላ ቦታ ይኖራል ብያለሁ። አስበው እዚህ ትሪት አድርገሽ ራስ ስትሄጂ ተሻለ ነው እንግዲህ አንቺ። አይ ራሴ ፈርቼዋለሁ። እናቴ ጋር ልደርስ ፈልጌ ነው ሰው ልጅ የመጀመሪያው ተስፋ ሲቆርጥ ነው። ተስፋ እንዳትቆርጭ አልድንም የሚባል ታሪክ የለም በዚህ ምድር ላይ። እምናት ተስፋ የቆረጥሽ ቀን ነው ለሞት የቀረብችው። እሺ፣ የፈለገ ተአምር ቢመጣ እንኳን እሞታለሁ አይባልም እዚህ ምድር ላይ። እኛ ተስፋ ስንቆርጥ ነው እንደዚህ አይነት ሲዌሽን። ልራስ አበርጂ ጂ ቤተሰብች ላይ በእምነት ይጸበል ግቢ ታከሚ፣ ምንም አትሆኝም። ይኸውልሽ አንቺ በጣም ጠንካራ ነሽ፣ ጎበዝ ነሽ። ማልቀስ የለብሽም። ነገሮችን እንደዚህ አይነት ነገር ሲያጋጥሙ መጸል ያለብሽ። ምኬ በቀደም የመጣሽ ጊዜ እንዳመማን ነግራናለች። ምን ብላለች መሰለ፣ እሷ እዚህም ጁዬም አለች፣ የውነጼም አለች፣ ሙኒትም ነበረች። እኔ ሳሪ አሞኛል ከአቅሜ በላይ ነው፣ ብሬን እንድትሰጠኝ እፈልጋለሁ፣ ለመታከሚያ ራሱ ስጪ ብያት፣ ለመጨመር እምቢ ብላኛለች። አሁን ግን ያለውበት ሁኔታ ጥሩ ስላልሆነ አሞኛል ብላ ተናግራ ነበር። ዛሬ ደግሞ ብሶባት መጣች። ያኔ በውስጥም ስታውራኝ እንዲህ ናት። ለዛ ነው እኔ የጠራው የተናደርኩትም ኤምኬ ለዛ ነው። ብዙ ጊዜ እዚህ አይተህ እንደሆነ አንተ በጣም መልካምና ጥሩ ሰው ነህ፣ ብዙ ሰዎች ስትረዳ ያሉኝ። እኔ መርዳት የጀመርኩት ኤምኬ አሁን አይደለም፣ በጣም ቆይቻለሁ። እዚህ ቲክቶክ ላይ ግን አንድ ነገር ልንገር፣ ብዙ ሰዎች ብር ያበድራሉ በሞኝነት በደግነት በመልካምነት ግን ስጡይ ሲባሉ መልሳቸው ሌላ ዓለም ነው የሚገኝ ሌላ ነገር ነው። ወደኛ ጋር እንኳ መጥተው አፍ ያለው ሰው ካልሆነ በስተቀረ ሌላ ሰው አይረታችሁ። ከፈጣሪ ይልቅ ሰውን ነው የሚፈሩት። እንግዲህ አይተሃል መሲን እኔ ቁጭ ብዬ በቃ ችግር የለም ብዬ ነው ያሰጠኋት። ስጪ ስትላት ሳሪ ስጭኝ እያለች ነው ብሯል እኔ የለኝም እባክሽ ተባበሪ እባክሽ። አንድ ነገር አለ ትህትና የሚባል ነገር አለ። ይኸው ልጅቷን አሁን እኛ ከኛ በላይ ራሱ ሌላ ሰው ይስጣት ብንል ሁሉም ሰው ሰፖርት ያደርጋታል። ግን ለምን የምኬ ለምን ለምን የሰው ገንዘብ በችግራችን ጊዜ የዋለልንን ሰው በዚህ ሁኔታ ለምን እናደርጋለን? ከዛን አልፎ ተርፎ ደግሞ በቀደም ስንጠራት አይተህ ከሆነ ለአንተ ለህዳር እሰጣለሁ ምናምን ጨምላቃ አይደረግም። ውይ በጣም ይቅርታ ሳርዬ ወይ አሜ፣ ቲክቶክ ላይ ትከሽኝ አለሽ፣ ያልገ ገና ትረገጫለሽ። ኖ ቲክቶክ ላይ መከሰስ፣ ምክንያቱም የሰው ሀቅ ነው። አሁን ይቺ ልጅ አንድም አንድ እንባ ዘለላ በዚህ በሷ ምክንያት ለምን ታወርዳለች? ለምን ታለቅሳለች? ሀቋ አይደለ ወይም ምቂ ገንዘቧ አይደለ ሰው በገዛ ገዛ ነው በገዛ በሩ ትክክል ነሽ። እሱ እሱ በስነ ስራ ልክ ነሽ። ያው እሷ እንትን ያለችበት ሜትድ ይመስለኛል ያው የቢዝነሴ ነገር ምናምን ይበላሻል አይነት ከሚል ነው። እንደገና ያለውበት ሲትዌሽን ጥሩ አይደለም ማለት ያው ኔ ሳናቀር ምንድነው ምንድነው እሷ ከአመት እስከ አመት ያለችበት ሲሽን። እኔ ነገርኩ አፌን ከከፈትኩ አላባራም የምኬ እኔ በጣም እንትን ነኝ፣ ተናጋሪ ሰው ነኝ። እንደውም ጨዋታ ሳቂ ይሻላል ስናገር ባለጌ ኔ ክፍታፍ ነኝ ከዓመት እስከ ዓመት ነው የእሷ ሲትዌሽን የሚበላሸው። ከይቅርታ ጋር አይዲ የለኝ ማለች መጣች፣ አይዲ ተባብረን አሰራል። አይዲ ከተሰራ ስንቶሩ ቢዝነስ ይበላሻል። መጀመሪያ ቢዝነስ የእውነት እንዲሆንልህ፣ መጀመሪያ ቢዝነስ ጥሩ እንዲሆንልህ ከሰው ሀቅ መውረድ አለብህ። ካልሰራህ አመት እስከ ዓመት ላይቭ ብልሹ ነው። ካልተለወጥክ እኔ መቅድን ማቀት አሁን አይደለም በጣም ድሮ ነው የማውቃት። ጎበዝ ልጅ ናት፣ ታታሪ ናት፣ ምርጥ ልጅ ናት። አትሰራም። የምንድን ነው ሲትዌሽን የተበላሽተው? የምን ሲትዌሽን ነው? ኖ ወይ እንዲህ አይነት መንገድ የለም። መስራት አለባት፣ መለወጥ አለባት፣ የሰው ብር መስጠት አለባት፣ የተበደረችውን መስጠት አለባት። ብትወጣ ደግሞ የሌላም ሰው ይኖራል እኔ ከጎኔ ሆንክ ጓደኛ የጓደኛ እህቴ መድርሹ ምናምን ነገር የሚባል ነገር የለም። ለሀቅ ለሀቅ ነው። ከዛ ውጭ ለጓደኞች ለማቃቸው ሰዎች እሞታለሁ፣ ባላቃቸውም እሞታለሁ። ከሀቅ ጎኑ ነው የምቆመው። ልጅቷ ብሯን ትፈልጋለች። የምኪ አንድ ጊዜ አይደለም ሶስት አራት ጊዜ ተናግረናል፣ ሶስት አራት ጊዜ ተናግረናል። ልጅቷ ብሬን እፈልጋለሁ ብላለች። ብሯን እግዜ ውስጥ ብሎ መስጠት ነው። ከነጨራሹ ደግሞ አሁን ማሬ አካውንት ሽላኪ፣ ተቀበይ። አካውንት ልጁ ደግሞ ከገባ በኋላ አልሰጠኝም አለሽ ብለሽ ተመልሰሽ እንዳትመጪ። አካውንት ላኪ አስተካክለሽ። ካለበለዛ ደግሞ ያለሽበት ቦታ ድረስ የሚመጣ ሰው ካለ ኤምኬ ታውቃለህ፣ አቡዳቢ የሚሄድ ሰው ወይ በእጅሽ ብሩ እንሰጥሻለን። እንደዛማ ይካካዳል። ሳር ያረረ መጣ ነው እንጂ ወራዳ መሆኗ በስነ ስርዓት ነው የምነግራት። ምክንያቱም ኤምኬ አበደረቻት፣ እሻለች፣ ተቀበለች፣ ሶስት ወር ሙሉ አስቀመጠች። በዛ ላይ ንቀቷ ንቀቷ እኛ እዚህ ጠርተናት እያወራናት ሙኒትናኔ ከነ ከነጭራሹ ትታሂዳ ምን ብላ ፖሰትሽ መሰለ? ተሰሚነት ያለው ሰው ቀን ጊዜ ይጥሏል። እግርሽን ሰቅለሽ ቂጥሽን ገልብጠሽ በየጃዛ ቤቱ ከተቀመጥሽ ቀን ይጥላል። የማይጥልበት ምንም ምክንያት የለም። የሰው ልጅ የላቡን ዋጋ ለማግኘት መስራት አለበት። የተበደራችሁትን የአቅ ገንዘብ መስጠት አለባችሁ። ወደዳችሁም ጠላችሁም። በሰዓቱ ስለተቸገረሽ ከጎንሽ ቁሜ እኔ ሳልቀር ብር እኔ ሳልቀርብ እርሰጥ ችሻለሁ አይዲድ ከተሰራ በኋላ ስራ መስራት ያንቺ ፋንታ ነው። ከዛ በኋላ ስጡኝ ሲባል ስድብ ለአሙዬ አልተውም። ለምን እተዋለሁ? አልተውም፣ እኔ አልተውም። እኔ እመቤቴን ነው የምላችሁ። ችግር የለብኝ። እናንተ ተይ ስትሉኝ ወዳጆችን ላለማሳቀቅ እንጂ እኔ ለነገር ችግር የለብኝም። መጀመሪያ የሰው ልጅ የተበደረውን መመለስ አለበት። ስጡኝ ሲባል ስድብ እዚህ ቲክቶክ ላይ አሁን ይሄ ማህበረሰብ ያመጣው ስቱይ ሲባ ነበራችሁ፣ ሁላችሁም። እሚያበድራት ጠፍቶ እኮ ነው። እኛ ያዋጣ ነው። እሚያበድራት ጠፍቶ የሚያበድራት ጠፍቶ እኛ አዋጣ አዋጣን የበኩላችን። ወላኤ ምኬ፣ እንደገና መሲ፣ ብርጅስቶን፣ ሁሉም አዋጣ። የተበደረውን ብር እንዴት ሶስት ወር አይሰጥም ሰው? አራተኛ ወር ሰው ማስለቀስ ምን የሚሉት ነው? ምን የሚሉት ማስለቀስ ነው? እውነቱ ማን ጋር ነው ያለው? እተበዳ ዋጋ ወይስ እተበዳሪ ዋጋ ሰጠው ሀቃችሁ። ለምን አንድ ብር አይሆንም? ተሰሚነት ያለው ምናም ብጥረቅ እኔ ኦፍኮርስ ተሰሚነት አለኝ። እኔ የሰው ገንዘብ አልሰርቅም፣ የሰው ገንዘብ አልነካም። ካላስ አንድ። ሁለተኛ ደግሞ ሰርታችሁ መክፈል አለባችሁ። አንድ ወር ይታገሳል ሰው፣ ሁለት ወር ይታገሳል፣ ሶስት ወር ይታገሳል። ሊደግም አይችልም። በቃ አለቀ። ስሩ። የሰው ገንዘብ ያለባችሁ ሀቃ ስሩና፣ በሀያ ብርም ቢሆን ተቀጣችሁ ስሩና ሀቃቸውን ስጡ። በቸገራችሁ ጊዜ የሰጣችሁን ሰው ባዘናችሁ፣ በከፋችሁ ጊዜ አይዟችሁ ያላችሁን ሰው አታስቀይሙ። አንድ እንባ ዘለል አምባ ይደርሳል። እኛ ባለንበት ነው። እቺ ልጅ አበደረችው፣ እኛን አምና አበደረች። ከበደረች በኋላ ስጡ ስንል ደግሞ ልጋጋ። እኔ ችግር የለብኝም። እኔ እኔ የምቀርበውን ጓደኛ ይሁን እናቴ፣ ልጁን፣ ባሌውን ምናምን ችግር የለብኝም። እኔ ጣጣ የለብኝም። ከእውነት ጎን ብቻ ነው የምቆመው። ሀቅ አላት ልጅቷ። እውነት አላት ሀቅ አላት። ብር አበድራለች። ሶስት ወር ተቀምጧል። ሶስት ወር ለምናለች። ስጪ ብለናል። መስጠት የእሷ ፋንታ ነው። ከወዲያ ከወዲ እያው ደለደላችሁ ከወዲያ ከወዲ ስንት አረል እንዴትን የምትዩ ጸጉርሽን ምናምን የምትሰሪው ስጪ። የሰው ብር ስጪ። እኔ የምክ የመቤቴ እንድንጋር እኔ ማርያምን ከወረው በጣም እኔ ነገረኛ ሰው ነኝ። አፌ አይቋጥርም፣ ግን ማርያምን ነው ምል እንዴት ይችልጅ በእኛ ፊት ነው አንተ ግሩፕ ከፍተ የምኬ ስንት ነገር ለፍተ፣ የሚሰጥ ሰዋቱ አይደል? ሚዲያ ይዘ የመጣው አንተ ስንት ነገር ለፍተሃል። በመሲ በዝቺ በፍቅር ስንት ነገር ለፍተሃል። ሰዋቱ አይደል? መጨረሻ ላይ ስትመጣ ነው በቃ ይዞች ብለን እኛ ሰፖርት ያደረግ ነው። ስለዚህ አንድ ሺህ ብር ምንም ነው። ከሰራችሁ እኮ የአንድ ወር ነው። የአንድ ወር የአንድ ወር እኔ እሰጣለሁ። ግማሹን የምኬ እኔ እሰጣለሁ። ምክንያቱም እኔ ነ ጣጣ ያስገባሁት በቃ ግማሹ ምን ያስገባለሁ። ችግር የለም። የዚች ልጅን ባ ይቁመሆን ነው ችግር የለ። እሱም በነቀበለት ለም በምንቀበለት ይች ልጅ ግን አታልቅስ። ምክንያቱም የዛንም ሳሪ ሬስፖንስቢሊቲ ወስደሽ ነው አሁ ሳሪን ብዬ ነው ማበድረው ብላለች። እኛም ማናሳፍራትም ዛሬ እንደዚህ ተቸግራ እንስጣትና፣ ባይሆን ከእሷ ጋር ብንሟገጥ ይቻላል ይሻላል። እንደዛ ነው ማስብ ኤም ኬልን ጋር እኔ ሀያ ሺ ብር እሰጣለሁ፣ ቀሪውን አንተ ታስገባለህ። ከዛ በኋላ አሁን ባለው ምንዛሬ አንተ ህዳር ብላለች። ህዳር ላይ አሁን ህዳር አንድ ወር ነው የሚቀረው። ብሬን የኔን ካላስገባች የኔ የኔን ብር ካላስገባች እኔ እዚህ ላይ አሳያታለሁ። የኔን ብር ታስገባለች። እኔ ኃላፊነቱ ስለወሰድኩ ህዳር ድረስ ብላለች። ህዳር ድረስ ተቀብለ ብሬን ልታስገባ የሚ ተናግሬያለሁ። እስቲ እስቲ እንግዲህ እናንተኩ ልኮ ማቃት እንዴት ነው? ለኔ ወደ እኔ ትን እምትይብኝ አይደለም፣ ማርያምን ኤምኬ፣ ይኸውልህ ምናልባት አንተ ትሻላለህ ብለን ነው እኛ የዛን ቀን ስናወራት እመቤቴን ነው የምልህ። አለመኖርም ሌላ ነገር ነው፣ ኤምኬ። ትህትና በጣም ትልቅ ነገር ነው፣ ኤምኬ። ማርያምን ነው የምልህ። ትህትና የሰው ልጅ ልንገርህ፣ በትህትና አመታትን ሁሉ ተበድሮ ያቆያል። ምክንያቱም ከሌለህ ልትገደድ አትችልም። አይኖ እረዳለሁ ግን ያለ ትህትና ነውር ነው። ደግሞ ትህትና ለሌለው ሰው እኔ ችግር የለብኝም፣ ምክንያቱም እኔ ስለሆንኩኝ ኃላፊነቱንም እዛ ቦታ ላይ ወስጄ ችግር የለም ብዬ አልኩት። ለእኔ ግን ይሄ አይገባኝም፣ ለአንተም ይሄ አይገባም፣ ለመሲም ይህ አይገባትም፣ ለሙኒትም ይህ አይገባትም። ግን ደግሞ እምኬ እዚች ሀገር ላይ በምኖርክባት ጊዜ ታውቃለህ ስራ በአንድ ሺህ ብር ቢሆን ሰርተ ካላክ እንኳን የሰውዳ ራስን ሰፖርት ማድረግ ትችላለህ አይደል? ምክንያቱም ስራ ካላክ የምኬ አንተ የምታደርገውን ነገር ጠንቅቀህ ማወቅ አለበት እኛ ሴቶች በጣም ችግር አለብን ብዙ ነገሮች አሉብን ስለዚህ ይቺ ልጅ ለምንድን ነው የምታለቅሰው እኛ ቁጭ ብለን አበድረን እኛ ቁጭ ብለን ስጡ በቃ ችግር የለም ብዬ ለምንድን ነው የሚለቀሰው ለምን እንዴ እኔ ኮ አምስት አስር እኮ የሚሸጠው እንጀራ የሚቸራችረው ኮ ሳንቲም አገኛለሁ ብዬ ነው። የማንንም እዳይ መክፈል ግዴታ የለብኝም። ለምንድ ነው ሚዲያውን የንትን ያልኩት? እንኳን እሷን ቀርቶ ማንኛውንም ችግር የለብኝም። ከአቅ ጎን ነው የምቆመው። ማንም ምንም አያመጣ። የሰው ብር የበላሰው ሰው ይመልስ ይመልስ። ቀጣይ ደግሞ ሰአዳን ነው። በቅርቡ ኦርቶዶክስ የሆነችውን ሰአዳን፣ እሷን ደግሞ የድባት አለሁ። የሰው ብር ወስዳለች። የልጅቷን ብር ተበድራለች። ትሰጥ እንደሆነ ትስጥ፣ ያለበለዛ የምትሰራበት ድረስ ነው የሚሄደው። የሰው ብር ወስዳለች፣ አልሰጠቻትም፣ ተበድራለች። እኔ ገና ለገና ክርስቲያን ስለሆንኩ ነው ብላ ገና ለገና በሃይማኖት ተደብቀ አትኖርም። ስጡ፣ የሰው ብር የምትበሉ የሰው ብር ስጡ። አፈር አባታችሁ ብሉና ደም ያስበላችሁና፣ ዜሮ አንድ ሳንቲም የሰው ብር ያለባችሁ ስጡ፣ ስጡ። ይሄ ከመስረቅ አይተናነስም፣ እንደውም ሌባ ይሻላል። በችግራችሁ ጊዜ፣ በወደቃችሁ ሰዓት በታመማችሁ ሰዓት ባጣችሁ ሰዓት ከጎን የሆነላችሁን ሰዎች በኋላ ስጡኝ ስትሉ እንደዚህ የምታደርጉ አፈር አባታችሁ ብሉ። አንቺ ሰዓዳ ደግሞ ትቀጥያለሽ። አንቺ ሰዓዳ ትቀጥያለሽ። እኔ ነኝ ፎቶሽን የምለጥፈው ሌላ አይደለም። አንቺ ሌባ የሰው ሙልጫ አልሽ ሌባ ስጪ። ይኸው ሌባ ነሽ ብዬሻለሁ ስምሽን እየጠራው። ምክንያቱም ሀቋን ስጪ። ሀቅ ካለሽ ደግሞ እዚህ ትመጫለሽ። ያለበለዚያ መስሪያ ነው የምታጩ። ምክንያቱም የሰው ሀቅ አለብሽ። እኔ እንዲህ ስናገር እንዳይሰሩ ነው። አይሰሩም፣ አይሸጡም ምክንያቱም የሰው ሀቅ አለባቸው። የሰው ሀቅ እያለባቸው አይሸጡም አይሰሩም። ሀቃቸውን መልሱ። በስነ ስራ ሽጡ፣ በስነ ስራ በታማኝነት ማህበረሰባችሁን አገልግሉ። አለቀ። ነገ ለምትሸጡ እቃም ኃላፊነት አትወስዱ። ምክንያቱም እናንተ ምናምን ነው የሚገዛ አይኖርም። ሀቅ ስጡ። የጓደኞቻችሁን ሀቅ ስጡ። የጎረቤቶቻችሁን ሀቅ ስጡ። እና ብያታለው። ደጋግመን ጠይቀናታል። ክያ ጠይቋታል። እኔ ክርስቲያን ስለሆን እንደ ምናምን ላ ሀቢብቲ መደበቅ አይደለም ጓደኛ ሽና የተሆነና ተነጋገር። ሀቅ ካለሽ እውነት ካለሽ ነይ። ምድረ ሊባ ወልጋዳ እናንተ በቃ ሁሉ ጊዜ አትታረሙም። እ ይቺ ደግሞ ቁጭ እያሰጥች እኔ ልትክር ትፈልጋለች። አሁን አካውንት እኔ ሀያ ሽብር አሁኑ ማሌ ትራንስፈር ያደርጋል ኤምኬ አስገባል። በህዳር ላይ መቅዲ፣ ወይም ደግሞ መሲ፣ ባልትና መሲ ነው። ስማ ፍቅር ባልትና መቅዲ ህዳር ብለሻል። ሀያ ሺህ ብሬን የምኪ ያስገባውን ብር ታመጨልሽ፣ ወደድሽም ጠላሽም ታመጨልሽ። ይኸው ለልጅቷ ግን ስላመማት፣ ትኬት ስለቆረጠች፣ አገሯ ላይ ብር ስለሌላት፣ ሚኒጃ ስለሌላት እዚህ ባለ በአንድ ሺህ ሰው መሃል ሰጥተናታል። ግን ታመጨልሽ። ብሬን አፍንጫሽን ይዤ ነው የምቀበልሽ እኔ ሞኝ አይደለሁኝ፣ ፈልጌ ስሰጥ እንጂ ለሚያተልለይ የሰው እንትን። ሂጂ ስራ ስሪና፣ በህዳር ተቀብለሽ ብሬን አንቺ አለቅ። ትርፍ ንግግር የምናገረው እናንተ በምታመጡት ነገር ነው። ክፉ ናችሁ፣ የሰው ክፉ። ማርያምን ነው የምልሽ፣ ይሄድብሻል ደጅ። በቃ እኛ እንቀበላታለን፣ እንትን ተባለ። ልጅቷ አሁን ካለችበት ነገር ትታ በቃ ዋና ልጅቷን እንርዳት፣ ችግር የለው ማርያምን። ያ አካውንት ላኪ ታኪ ሊላን ኤምባሳ ኢትዮጵያ ነው። አዎ ኢትዮጵያ ነው። ወደ ኢትዮጵያ ልትጃም፣ ኢትዮጵያ ልትጃም፣ ልትጃም እኔ እንደዚህ ብሎ ልትጃም። አታበድሩ አትስጡ አትስጡ። በቃ ለቅ አታበድሩ፣ አትስጡ። በገዛ ብራችሁ ነው ጠላት እየገዛችሁ ያላችሁት፣ በገዛ ብራችሁ ነው እኛንም እያነካካችሁ ያላችሁ። አትስጡ፣ ጨካኝ ይበሏችሁ፣ ጨካኝ እኔ አሁን አልሰጥም። ላመንኩበት ነገር፣ ለፈለግኩት ነገር፣ ደስ ላለኝ ነገር ነው የምሰጠው። ሳይኖረ ቀርቶ አይደለም። ግን ይኸው እንደዚህ ከማንም ጋር ተዳርቄ ሺቲ ሽፎን ባሌ እንደዚህ ቁሞ ከጧት እስከ ማታ እየቸረቸረ ማሊኩም ሰላም እየቸረቸረ ሽሮ በርበሬን እንደ ሴት እየሰፈር የሚሸጠው ለማግኘት ነው። ይሄንን ብር ደግሞ የምጥልበት እናውቃለሁ። አልሰጥም። እኔ ብሰአልሰጥም ምን እሰጣለሁ? አልሰጥም። ማሪ በገዛ ብሬ ስድቤ። አትስጡ ውዶች፣ አትስጡ። ለምሳሌ እኔ እያለቀስኩኝ አንድ ሺህ ብር ብያቸው የለ መቶ ብር ስጡኝ ካላሳሪ እንደማትመልሽ አውቃለሁ። ይሄው ብላችሁ ስጡ። ይሄው የምኬ ቀለላ ክል እኔ ያስገባለው አምስት መቶ ካላስ አትስጡ ውዶች። በገዛ ብሩ ሰው ጣላት እንትን ይላል ይሄ። ቀርጫሞች ቅርጭም እያረጉ እየዋጡ ዝም። ቀርጫማ፣ የሰው ቀርጫማ ካላስ። ኦኬ አሁን እናስገባልሻለን። ቀርጫማ ነጭ ነይ

ይህ ህዝቡ ሁሉ ጭንቅላታችን ላይ ወጥቶ ወደደረ ዳንስ ምናምን አይደለም። የሰው ድምፅ፣ የሰውን ነገር፣ የሰውን ለቅሶ፣ የሰውን ነገር መስማት ትልቅ ነገር ነው። እኛ ሳኖን ደግሞ የምንሰማው ከታች ያሉት የሚከተሉ ኮሜንታተሮች ናቸው እኛን የሚሰሙት ምክንያቱም በጣም ጎበዝ እና አስተዋይ ዘጠና አምስት ፐርሰንት አለበት። እዚህ ቲክቶክ ላይ በፊት እየበደላችሁ ያልሆነ ነገር እየሸጣችሁ የሆነ ሰንበዲ ፎቶ እያሳችሁ የሆነ የነገር እየሸጣችሁ እየተሳደባችሁ ምናምን ትኖሩ ነበር። አሁን ግን ሻጮች ላይ እንደዚህ አይነት ነገር እንዲኖር አንፈልግም። ምክንያቱም ገዢዎች በጣም እየተበደሉ ነው በጣም እየተበደሉ ነው። ገዦች በጣም እየተበደሉ ስለሆነ ሻጮች አንደኛ በትህትና ሁለተኛ ስርዓት ያለው እቃ ትሸጣላችሁ። ካልሸጣችሁ ግን በየቦታው እየገቡ ልጆቹ ኮምፕሌን ያቀርቡባቸዋል። ከዛ በኋላ አይገዟችሁም። ይህንን ስናገር ባንድም በሌላም ሰበብ ነው። ይህንን ስናገር ልብ ብላችሁ አዳምጡ። ሳሪ እንድትሸጪ ነው። እሷ ለገበያው ነው ምናምን ለሐቢብቲ እኔ ሻጭ ነኝ። ግጥም ያልኩት ቲክቶክ ላይ ሻጭ ነኝ፣ ጎበዝ ነኝ ታታሪ ነኝ። በስራ ይቀልድ አላቅም። ለከስተመሮች ክብር አለኝ። እኔ አንቺን አቀለልኩ አላቀለልኩ አንተን አቀለልኩ አላቀለልኩ ለእኔ የሚመጣ ነገር የለኝም። ግን እናንተ በሀቅ እስካልሸጣችሁ ድረስ አትሸጡም። እዚህ ቲክቶክ ላይ በሀቅ እስካልሰራችሁ ድረስ እዚህ ቲክቶክ ላይ አትሸጡም። ምክንያቱም እናንተ ልጆቹን የሚቆጥሯቸው እንደ ገጠሬ፣ ምንም እንደማያቅ ፋራ፣ ምንም እንዳልተማረ፣ ምንም ነገር መናገር እንደማይችል ስለምቆጥሯቸው አራዳዎቹ እንግዲህ እናንተ አራዳዎቹ ደግሞ ለእናንተም የበላይ ያለውና የበላይ አለላችሁ የበላይ ማለት እኛ ብቻ ሳይሆን ህዝብ የበላይ ነው ስለዚህ እናንተ በበደላችሁ ቁጥር እዚህ እናመጣችኋለን ፎቴ የወጣ ክስ አለው መበጥረቅ አያዋጣም ክስም ከሆነ በተግባር ስድብም ከሆነ በተግባር ነው አትበጥረቁ የሰው አቅ አትንኩ የሰው አቅ ከነካችሁ አሁን ልንገራችሁ እኔ ምን ጀምሪያ ያለው መሰላችሁ የሰው አሁን እዚህ ገዝታችሁ ከዚህ በኋላ የበፊት አይደለም፣ የዛሬ ዓመት ምናምን አይደለም። ከዚህ በኋላ እዚህ ቲክቶክ ላይ የሚሸጥ ሰው የሚሸጥ ሰው፣ ለምሳሌ እኔ እሸጣለሁኝ ይህንን የላኩላችሁ ኦሪጂናል ብዬ ነው። ኦሪጂናል ሳይሆን ቀርቶ በነገርኳችሁ መሰረት ትክክለኛ ነገር ካላረኩላችሁ ኑቶሎ ሽ ማሮችን የቤት መረጃችሁን ይዛችሁ ከዛ በኋላ አልመጣም። ሰራ መንግስት ነው ስንዴ አልመጣም አለመምጣት ሳይሆን አለመመለስ ነው ዋጋ የሚያስከፍለው። አለመምጣት ይቻላል፣ አለመመለስ ግን አይቻልም። አለመምጣት ይቻላል፣ አለመመለስ አይቻልም። ምክንያቱም መብታችሁ አይደለም። የሸጣችሁትን እቃ በአግባቡ ስሩ። ለልጆቹ በአቅሱ አትምጡ፣ ችግር የለም። ነገር ግን መልሱላቸው፣ ስጧቸው። መንግስትናት እንደ ሳራ ሙኒት መንግስትናት እንደ ሀቢብቲ ህዝብ መንግስት ነው። መንግስት ማለት ህዝብ ነው። አበቃ አለቅ በአግባቡ ሰ አበቃ ጨርሻለሁ። ጫል አልመልስም፣ እንዲህ አልልም። እስቲ ሳት መልሱ እናያለን። ከዛ በኋላ ነገ ቸርችራችሁ ትበሉ እንደሆነ እናያለን። አንድ ብር አንድ ብር አንድ ብር ታያት ለምን በወለግሻት ቁጭ ብላት አዳምጥ ልጋጋም። እስቲ አንድ ብር የሰው ሰጪ አንድ ብር እስኪ የሰው ንኪ

ዶክተር አብይ ምረጡ። ዶክተር አብይ ምረጡ። ምክንያቱ ምክንያቱም ዶክተር አብይ የምመርጡበት ምክንያት ገይዝ ገብታችሁ ኤፔጁ ላይ ማርያምን አሁን እኔ ዶክተር አብይ ምረጡ ስል አማራ ስለሆነ ነው ልትሉ ነው። አረጋሽ ትሙት አይደለም፣ መቤቲ። እኔ በጣም ማስተራብነትን በጣም ነው ምወደው። በጣም ማስተራብነት እንዲመረጥ ፍላጎቴ ነው። ሁለጊዜ እንዲሁ ደግሞ ይመረጣል፣ ግን ዶክተር አብይም መመረጥ አለበት። መመረጥ አለበት። አበቃ ቲክቶክ ላይ የሚያሸነሽን ወንድ የሚያለቀልቅ ወንድ እንደዚህ ብሎ ጸጉሩን የሚሞርጥን ልትሞቱ ነው ታንቃችሁ። ልትሞቱ ነው ታንቃችሁ። የስንት ህፃናትን ህይወት ያተረፈ በዶክተርነት ደረጃ አብዛኛው ሰው ኢትዮጵያ ላይ ህክምና በየቦታው እየተሰቃየ በየቦታው ብዙ ነገር እየከፈለ ዶክተር ለዚህ ነገር ሲቀርብ እንኳን እንዱ አይምሮ የላችሁም። እንዲህ እናንተ ለዚህ ነገር እንኳን ሲቀርብ እኮ እናንተ ናችሁ አፕሪሽት ማድረግ ያለባችሁ የእናንተ ልጅ ቢሆን ነገ እኮ ትወልዳላችሁ። እናንተ ነገ ልጆቻችሁ እኮ ወልዳችሁ የሆነ ችግር ይደርስባችኋል። ምን ችግር አለ መወለድ ቋንቋ ነው። ስንት ህፃናቶችን ያተረፈ ዶክተር አብይ አዶናይ ነው። እንዲህ ነው፣ ሴቶቹ ልትሞቱ ነው። ጋይስ ዶክተር አብይ ከእውቀት በላይ እውቀት እኮ ነው ያለው። እውቀት፣ ምርጥ ሰው፣ ትሁት ሰው፣ ዶክተር ነው። ይገባዋል። ሰው በቦታው ነው የሚውለው። በቃ ቦታው ላይ ሲጀመር፣ እሱ የብዙ ዋንጫዎች ባለቤት ነው። ማስተራብነት የብዙ ዋንጫዎች ባለቤት ነው። የብዙ ነገሮች ባለቤት ነው እንዴት እናንተ ዶክተር አብይን ከማን ጋር አወዳድራላችሁ ታወዳድራላችሁ በመብርሃን ከማን ጋር ታወዳድራላችሁ ከማን ጋር ዶክተር አብይ በቃ ዶክተር ነው ስፔሻሊስት ነው በዚህ ዘርፍ ምረጡ አዶናይን በዛ ዘርፍ ምረጡ እንትናን ማን ነበረ ማስተር አብነትም በዛ ዘርፍ ምረጡ ዶክተር አብይን ምረጡ በቃ ምረጡ ማርያምን ምረጡ ይገባዋል ምረጡት እስኪ ገብታችሁ ቪዲዮ ነው። አንዳንድ ሴቶች በጣም ነው የምታሽቋልጡት። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የምታሽቋልጡት። በጣም በጣም ነው የምታሽቋልጡት። አሁን እኮ ዱናይ ቼክም አያደርጋችሁ አያውቃችሁ። እኒያም እዚህ ጋር ዘመን ምናምን ሲለው እንጂማ አላውቀውም። በጣም ነው የምታሽቋልጡት፣ ሳታውቁት ታሽቋልጡ። ዶክተር አብይ ግን ማወቅ አለባችሁ። አላውቅም ብትይ ራሱ ታውቂያለሽ፣ ወደሽ ሳይሆን በግድሽ ምክንያቱ ባለሙያ ነው የሕክምና ባለሙያ ብዙ ህጻናቶችን ያተረፈ ባለሙያ፣ የብዙ ሴቶችን፣ የብዙ ልጆችን፣ የብዙ ህጻናቶችን ህይወት መተንፈስ መኖር ከእግዚአብሔር በታች ያደረገ ዶክተር አብይ። ስለዚህ መረጡት፣ በቃ አለቀ። ሌላ ነገር የለውም። በጣም ነው እንደምታሽ ቆልጡት። ዶክተር አብይ ይመረጣል። በቃ ምረጡት። እመቤቴ ለኔ ብችል እስማሁ መንፈስ ቅዱስ ውዴ ዶክተር አብይ ማለት ስፔሻሊስት ነው፣ ስፔሻሊስት ነው ውዶች፣ ስፔሻሊስት ነው። የቀዶ ጥገና ባለሙያ ስፔሻሊስት ነው። እሺ ውዶች የቀዶ ጥገና ባለሙያ ስፔሻሊስት ነው። እሺ ማሮች ዶክተር አብይ ህፃናቶችን መተንፈስ ያልቻሉ እዚህ ጋር እንትን ያሉ እነዛን የነዛ የቀዶ ጥገና የአንገት መተንፈስ ያልቻሉ አንቺ አሞራይ ብላሽ ቅማላ ውጪ፣ ግም ጭ ስለሱ ነው የምታ ጻፊ ደግሽ ጻፊ ጻፊ። አንቺ ራቁታ ዶክተር አብይ አንደኛ ነው ጋይስ ማስተራብነት ሁለተኛ። በቃ አለቀ አለቀ አከተመ። እንደው ፈጣሪ ብሎ መድኃኔ ዓለም እንደው ዶክተር አብይ አንደኛ፣ ሁለተኛ ማስተራብነት አድርጎ እንደው ይህችን ቲክቶክ ለማጥለቅለቅ ያብቃኝ። ውጭ ሀገር ያለ መምረጥ አይቻልም ውዴ። እኔ ዘፋኝ ምናምን አልመርጥም ውዴ። እኔ ዘፋኝ ምናምን አልመርጥም። ምን ያድርግልኛል ዘፋኝ ምናምን፣ ምን ይሰራልኛል ዘፋኝ ምናምን? ዘፍን ሲያወጡ ጨፍራለሁ። በቃ አለቀ ካላስ። እኔ በብዛት በዓል ነው የምወደው፣ የሀገሬን በዓል ነው የምወደው። አለቀ ባል ወዳለሁ ደስ ይለኛል። ከዛ ውጭ ይሄ ዳንስ ምናምን አያማ ዲስኮ ቀ ዳንሰር ምናም ኪት ገልብጦ ምናምናም አልችልም አላቅም በስ አለቀን። እኔ እኔ የምመርጠው በምክንያት ነገር አለኝ። አለቀን። ይዝም ብያ ላጭርችም ይህ ፎሎ ያለው መቶ እንደዚህ ሴት ማለት ወንድ ማለት ዳሀቢቲ እንደዚ አይነት ተከታይ አይደለው። እኔ ተከታይ እነ ማስተራብነት እነ መልክተኛው እነ ታጠቅ በጣም እንደነዚህ አይነት ሰው ተከታይ ነኝ።